ሀሴትና ኪራ ተጋቡ። ጽናት በድርቅና በጣም ከልቡ የሚያፈቅራትን ኪራን አጣቸው። ይህ ያሳዝናል። ጽናት አሁን እራሷን ለማጥፋት ዱብ ንቅ ትላለች። መጀመሪያ ላይ ታይ፣ ሀሳብሽን ቀይሪ። አባትን አባቱና አባትሽ ቢነገራቸው ምንም የሚሉት ነገር የለም። የልጆቻቸውን ደስታ እንጂ ሀዘናቸውን አይፈልጉም። ኦባኬሽን፣ ስትባል ድረቅ በማለቷ ምክንያት ዛሬ እንግዲህ ኪራን አይኗ እያየ አጣቸው። አይገርምም። ሀሴት አሁን እንግዲህ የኛው ፍቅረኛዋ ልቧን ያደማውና ክብሯን ዝቅ ያደረገውን ኪራ ሊያክምላት፣ እሷም ደግሞ ጽናት የኪራን ልብ የሰበረችውን ኪራ ሀሴት ልታክመው ቃል ተገባብተው ቤተሰቦቻቸውም እሰይ እልል ብለው ዳሯቸው። ጽናት አሁን እያዩ ማዘን የሚባለው ነገር ይሄ ነው። እናም በሚያሳዝን ሁኔታ የምትወደውን ሰው ከፊት ለፊቷ ከዳረች በኋላ ራሷን ለማጥፋት ተነሳች። ምን ትርጉም አለው ከሆነ በኋላ እየየ ማለት። ጓደኞቿም ተይ ብለዋት ነበር እሷ ግን ልትሰማ አልቻለችም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። ሀሴትና ኪራ ተጋብተዋል ማለት ነው። ጽናት ደግሞ ምን አማራጭ አላት? በራሷ ምክንያት ኪራን አጥታለች። ኪራ ግን አሁንም ቢሆን ብዙ ታግሷት ታሞላት ነበረ። እሷ ግን ድርቅ ባለ ሁኔታ ሊገባት አልቻለም። አብዛኞቻችን ተመልካቾችም የኪራንና የጽናትን መጣመር ነበር የምንፈልገው። ግን ደግሞ እሱ አልሆንም። ህይወት አንዳንድ ጊዜ እኛ ባሰብናት ሄዳለን አታውቅም፣ እሷ ባለችው እንጂ። እናም ዛሬ እንግዲህ ጽናትና ኪራ በሚያሳዝን ሁኔታ እሱ ሲደሰት እሷ በሐዘን እየተበሰ ቋቆለች ትገኛለች። መጨረሻም ላይ የእሱን ሰርግ ካየች በኋላ ራሷን ለማጥፋት ተጋበዘች። ምን ዋጋ አለው። መጀመሪያም በዙሪያዋ ያሉ ጓደኞቿ ተይ ሀሳብ ሽን ቀይሬ እያሉ ሲመክሯት ነበረ። ግን እሷ ይህንን ነገር አምና አልተቀበለችም። በሚያሳዝን ሁኔታ የምትወደውን ሰው ራሷ ፈቅዳና ወዳ እስከ መጨረሻው አታዋለች። እንግዲህ ያው ናኦሚ በጣም ተናዶ ነበረ በኪራ እናም ሄኖክ የሚባለው አደገኛው ልጅ ሴቶችን እንዴት ማጥመድ እንዳለበት ኮርስ የወሰደው አሁን ጽናት ላይ ተንጠልጥሏል። ጽናት ደግሞ ለሱ ምንም አይነት ፍቅርም ሆነ ውዴታም የለባትም። የሚያሳዝን ነገር ነው። አንዱ ምናባክ ሲል አንዱ ምን ልሆንልሽ ይላል። ሄኖክ ግን እርግጠኛ ሆኖ ከሴቶች ጋር የህይወትን ፍላጎት ሳይሆን ለአንድ ቀን ብቻ ተጠቅመው ለመጣል ነው፣ ልክ እንደ ሀሴት። ሀሴት ላይ አሁን የተፈጠረው ሄኖክ ሀሴትን መበቀል ይፈልጋል። በሱ ምክንያት፣ በሀሴት ምክንያት እናቱን እንዳጣና ትምህርቱን እንዳቋረጠም እየነገራት ነው። እሷም ደግሞ እናትህንና ትምህርትን ያጣኸው በገዛ ጸባይህ እንጂ በእኔ አይደለም አለችው። እንግዲህ ኪራና ሄኖክ እንግዲህ ጽናት ያለችበት ቢቀርባትም ፊት ልሰጠውና እንደማትፈልገው ሲያቅ አማራጩ ምን ነበረ? ቀጥታ ጽናት ከችን ሄዶ ስልኬን መኝታ ክላስትቸዋለው ሂጂ አምጭሌ በማለት ነበር ያዘዛት። ከዛ እሷም አዝዤሻለሁ፣ አላት እራሱ አታምጣው አለችው። በቃ አዝዤሻለሁ፣ ትዕዛዝ ነው አለ እሱ። ግን ጽናት ልጠጣ ያቀረበችው ውሃ ውስጥ የእንቅልፍ መድኃኒት ነበረ። ከዛም እሷ ስትተኛ እሱ የፈለገውን ለማድረግ እንድመቸው፣ ምክንያቱም በልክና በትቤት የተወጠረች ናት ብሎ ስለሚያስብ። ከዛም እሷ ደግሞ ቀጥታ ነነገሩ አይደለም ራሴ ልከኝ ከሌባም ጋር ተደራድሬ ቢሆን አስመጥቼ እገላገለሃለሁ ብላ ያንን ስልክ አምጥታ ልትሰጠው ሄደች። ከዛም አጅሬው ብርጭቆ ውስጥ ውሃ የምጠጣውን ያቀረበችውን የእንቅልፍ መድኃኒት ጨመረ። ልትጠጣው ስትል ኬራ ከውጭ ገባ። ጽናት እያለ ሲጠራትም አልሰማቸውም። ከዛም ኪራይ መጣ እንዴ? አለችው። ለምንድን ነው ኩራት ነው ንቄት ነው ስትጠሪ የማሰሚው አላት። እውነት አልሰማውም ምን ፈልገ ነው ምን ላደርግ አለችው። ዋ ፈልጋለሁ አላት። እሽ በቃ አመጣላለሁ አለችው። እንዴ እሺ ይህ ማን ነው አላት። ለእኔ የቀዳውት ነው ይህን እጠጣለሁ ሲላትም፣ እንዴ ይህ ማ አይሆንም፣ ሌላ ሰጠዋለሁ አለችው። ለምን ይሄን ነው የምጠጣው አላት። እንዴ ይህ ኩይኔ ጥም ነው እኔ ነኝ የምጠጣው። ሌላ ልስጥ ብትለውም እንቢ ብሎ ግጥም አድርጎ ጠጣ። ከዛም ጥሏት ሄደ። አይ ኪራ ያንተ ነገር አለች። ኪራ እሷለን ቆንጭ እንዳለ ራሱን አመመው። ጽናት ጽናት ጽናት እያለ ቢጣራም በፍጹም ልሰማው አልቻለችም። ከዛ አጋጣሚ ስትሄድ ኪራ ራሱን ስትወርቋል። ኪራ ምንነ ነው ምንነ ነው አንዳን አደለ እያለች ስትሮጥም ሊነሳላት አልቻለም ሀሴት ሀሱ ሀሴት እያለች ሀሴት ጋር ሄደች ሀሴትም የለችም ከዛ ጽናት እንደምንም ብላ እሶፋው ላይ አንስታ እንዴተኛ አደረገችው ከዛም ምንነ ነው ልተኛ አንቺ ሴትዮ ተይ ልተኛ አላት እሺ ክላሴው ሰጂ ሲላትም እሺ እንዴ አሁን ደህና ነበርክ ለምንድን ነው ክላስ የሚወስደው አለችው በቃ እዚሁ ተኛ የለ ተይ በቃ። ግን ተኝች፣ ብትቀሰቅሽኝ አለቀልሽ አላት። ከዛ እሷም እንዴ ምን ሆኖ ልጁ በሰላምማ እንደዚህ ልትሆን አችልም። ናሜ ጋር ልደውልለትና ሐኪም ቤሄት ይዞ ይሄድ አለችው። በፍጹም እንዳቀሰቅሽ፣ ከቀሰቀሽኝ ወየልሽ አላት። ናሜ ጋር ልደውል አለች። ደግሞ እንዳቀሰቅሽ ብሎ አስፈራርቶኛል። እንጃ የሆነ ነገርም አለ ብላ ማሰብ ጀመረች። ከዛም ክራ በስተመጨረሻም ነቃ። ይሄ ለ እኮ ሙሉ ተኛ አለች። ምን ነው ነው ደናል ተናል ነበር ወርቆ ነው ያገኘው ምን ነው ነው አለችው። በዚህ ከቀጠልኩ ማበዴ ነው አዙሮኝ አለ። አዎ ምን ነው ነው ቅድም ደናል ተናል ነበርክ አለችው። ምንም ምን አገባሽ አላት። ከዛ እሷም ወደ ስራዋ ሄደች። ናኦሚ መጣ ለመሩ ደውላላቸው። ከዛም መሩና ናኦሚ ደግሞ ደስ የሚልና የሚያስቀና ፍቅር ላይ ናቸው። አዝሏት ቤት ድረስ መጣ። ከዛም ሀሴትና ሄኖክ ደግሞ ደረጃ ላይ ቁጭ ብላ እንዳለ መቷ አጠገቧ ፈለግ ቁጭ አለ። ምን ፈለግ አለችው። ከዚያም ይኸውልሽ ምንድን ነው አለችው የሆነ ነገር እንድታደርጊ ይፈልጋለሁ። በዛ ላይ ረሳሽው? እናቴን እና ትምህርቴን ባንቺ ምክንያት እንዳጣሁኝ አላት። ማለት ራሴ ነው በራሴ ጸባይ ነው እንጂ ባንቺ አባት ነው አላት። በፍጹም በኔ አባት አይደለም፣ አይገርምም። በራሴ ጸባይ ነው አለችው። ከዛም ይኸውልሽ አንድ ነገር እንድታደርጊ ይፈልጋለሁ አላት። ምንድን ነው እሱ አለችው። ምን ፈልገው ነው? ስትለውም አንድ ሴት ጋር እንድታገናኝ እንድታቀራርብኝ እፈልጋለሁ፣ እሷም እንዳንቺ ቲቤት የወጥ አራት ቲቤተኛ ናት አላት። ለምን ማነች? አለችው ምን አናደደሽ? አላት ማነች ነው ያልኩ። ወርቆቹ እያሉ በድንጋዮቹ የሚናደድ የለም አለችው። ከዛም አይደል አሳይሻለሁ አላት። ማነች ንገረኝ። ጽናት ናት አላት። ምን ጽናት አለችው። አዎ አላት። ከዛም ጥላው ተነስታ ሄደች። አሁን ፅናት እሰኒ ጋር ሄዳ እመሩ ጋር ሄዳ እያሰቃየ ነው። በዚህ ከቀጠለ በመጥበሻ አናቱን ነው ምለው አለች የኔን ባል በመጥበሻ አናቱን ብለሻ አይደል ያስተካከልሽው። ከዛ ወዲህ ነው ቅርርቡነታቸው ደስ የሚል እንደሆነ የነገረኝ አለች። ባክሽ አንቺ ትቀልጃለሽ፣ ያን ጊዜ ሞተ ብዬ እንዴት እንደደነገጥኩ ብታይ አለች። ጥሩ ነው አስተካክለሸዋል፣ አለቻት በጣም ለኪራ አልነገርሽውም? አለች ኪራ እያየ ዝም ቢለኝስ እንዴ? ምን ማድረግ እችላለሁ? ልጅ እኮ በጣም መጥፎ ነው እንዴ በጣም ያስጠላል። ደግሞ አለችው አለቻት መናገር አለብሽ። ቢሆንም እንደዛ ከሆነ ፊት አይቶ ነው ማለት ነው አለች መሩ። አሁን ጽዳት እያጸዳች እያለ ሄኖክ መጣና ላግዝሽ አላት። እንዳንቺ ደስ የምትል በቤቷ ስራ የምትሰራ ደስ ትለኛለች አላት። አልፈልግም። አንድ ሰው የምንፈልገ ነው የምትከታተለኝ ስራ ያለ ስራ አለችው። ላግዝሽ? አልፈልግም። ወደዛ ሄድ ከዛም ፍቅር ይዞሽ አያውቅም! በዚህ ዘመን አይና አፋርነት ሴት ማግኘት መታደል ነው አለ። እባክህ እንደዛ ነው፣ በቃ ሄድልኝ አለችው። አፈቅርሻለሁ አላት። እባክህ ፍቅር ይዞሽ፣ ፍቅር ስቃይ ነው አላት። ፍቅር አውቃለሁ ስቃይ እንደሆነ፣ ደስ የሚል ስቃይ፣ አፍቅርሽ ታውቂያለሽ? ስላትም ማ እኔ ብላት፣ ተርበተበተች። ይሄ መርበትበተች ከኔ እንዳይሆን ፈራሁ አላት። በህልም አይደለም በእውነት በህልምም አታይም። ጥፋ ከዚህ አለችው። አሳይሻለሁ አለ። ከዛም ሀሴትን አሁን በአንድ ድንጋይ ሁለት ወፍ ይባላል። ሁለቱንም ሴቶች ማጥመድ ይችላለሁ አለ። ይገርማል ሄኖክ። ከዛም ኪራ ደግሞ በጣም ልቧ አዝኗል መሩና ናኦሚ መተው ጠየቁት። እንዴት መጣ ሲለውም አሞታል ብላ ጽናት ስለነገረች ነው አለ። በዚሁ ከቀጠል ኩማ በደ ነው አለው። ኧረ ቆፍጠን በል አለ። ከዛም ሀሴት ጋር ሄዶ ሀሴት መጽሐፍ ታነባለች። እያነበብሽ ነው አላት። አዎ ኪራ ምኑነ ነው ጥሩ አይደለም እባክሽ በቃ አላት። በምታፈቅራት ሴት ነው አለችው። አዎ እና እርሳት አልልህም ብትኝስ። እንዴት ረሳት አለሁ ጧት ስነሳ ከእንቅልፌ የሷን ፊት ነው የማየው። አጠገብህ ናት አለችው። አው አብራኝ አለ ማለት ስትለው፣ ማለቴ በህልሜ በህልሜ አለ። ከዛ ጽናት በሩን ከፍታ መጣች። ኪራ ሀሴት እግር ላይ ተኝቶ ነበር። ከዛም ሀሱ ነይ ምግቤ ስትል አየችው። ከዛም ተርበተበተች። ከዛም ወጣች። አሁን መጽሐፉን አንብቢልኝ መጽሐፉን አንብቢልኝ ተርኪልኝ አላት። እንዴ ምን ነው ነው? ተረጋጋ እንጂ በሰላም ነው አለችው። አዎ ምንም ማድረግ አልፈልግም። ሴላትም መጽሐፉን ተረከች። ቻናሉን ሰብስክራይብ እያረጋችሁ